እስኪ በአይነ ህሊናችሁ ይታያችሁ መካ በጃህልያው ዘመን በካባ ዙሪያ የተደረደሩ ጣወጣት ግርግር በበዛባቸው ገበያዎች ጎሳዎች ሲፎካከሩ እኔ የአረቦች መሪ ነኝ ሌላው ደግሞ ይልቁንስ እኛንን መሪዎች በማለት አንዱ አንዱ ላይ ሲመጻደቅ ጩኸት ጋጋታ በዝቶ እውነት የጠፋበት ይህ ነበር የጃህልያው ኑሮ ሐሜት፣ ዘረኝነት ጋጋታ ግጥምና ኸምር የባሪያ ንግድ ወዘ ተረፈ ባይዘወይ በወቅቱ ወደ ውካስ ገበያ ብትሄድ አንድ የግጥም ስንኝ ሙሉ ጎሳዎችን ሲያገዳድልና ጦርነት ሲያቀጣጥል ልታይ ትችላለን

አምኖ ሲያማክሩት ንብረታቸውን ባደራነት ሲያስረክቡት፣ በታማኝነቱ በእውነተኝነቱ በመልካም ስነምግባሩ፣ ሲያሞግሱት እና ሲመሰክሩለት የነበሩ ቁሬሾች ይህ ጥሪ በቀረበላቸው ወቅት ምን አይነት ምላሽ እንደሰጡት በምናባችሁ ሳሉት። ከፊሉ በአግራሞት ያንሸኳሽኮ ያዙ፣ አንዳንዶች ተሳለቁበት፣ አንዳንዶች አስማተኛ ነው አሉት፣ ሌሎች ደግሞ ይሄ ገጣሚ ነው፣ ከፊሉ ደግሞ ድምፁን ለማፈን ሴራ ማሴር ተያያዘ። ይህም ከመሆኑ ጋር እሳቸው ግን ተስፋ አልቆረጡ። ከዚህ ሁሉ ጋጋታና እምቢተኝነት ውስጥ በጨለማ ውስጥ የፈለቀውን እውነተኛ ብርሃን በአንድ ሰው ልብ ውስጥ ተጽዕኖ ፈጥሮ ነበር ይ ይህንኔ ነቢዩ ሰለላሁ ዐለይሂ ወሰለም ወደሚቀርባቸው ጓደኛ አመሩ በስስት ሀሴትና ተስፋ በተሞላበት አይን እያያቸው ጓድ ሆይ እኔ ከአላህ ዘንድ የተላኩ ነቢይ ነኝ አላቸው ጓደኛቸውም ሳይውል ሳያድር እርሱማ ነቢይ ነኝ ካሉ እውነት ነው ብለው መለሱ ለረፊቁ የቃል ምስክር ብቻ በቂ ነበር ያለ ምንም ክርክር ምስክርህን አምጣ ሳይሉ ትንሽ ላስብበት ሳይሉ ወዲያው ምንም ሳያንገራግሩ ነቢይነታቸውን ተቀበሏቸው ለዛም ነበር መልእክተኛው ሰለላሁ ዐለይሂ ወሰለም እንዲህ ያሉት የትኛውም ሰው ወደ ስልምና ስጋ ብዙ ይከብደዋል ለመቀበልም ያመነታል አቡበክር ሲቀር

አስዲቅ ወይንም እውነተኛው በሚል ቅጽል ስም ይጠሯቸው ነበር። አቡበክር በመልክተኛው ካመነ በኋላ ለመልክተኛው እጅግ የቅርብ ባልደረባ ነበሩ። በመልክተኛው በሚወርድላቸው ዋህዮችም ሆነ በሚያስከስቱት ሙዕጅዛዎች በሙሉ ምንም ሳያመነቱ ያምኑ ነበር። በስራና ሚዕራጅ ክስተት ጊዜ ያሳዩትን አቋም እንደ ማሳያ መጥቀስ እንችላለን። መልክተኛው ለባልደረቦቻቸውና ለቁረይሾች እዛች ሌሊት ያጋጠማቸው እውነት ባጫወቷቸውም ጊዜ እምነተደካሞች ከእስልምና እስከ መውጣት ደረሱ። ቁረይሾችም በአላህ መልእክተኛ ሰለላሁ አለይሂ ወሰለም ተሳለቁ። አጋጣሚውንም በመጠቀም ሙሐመድ ተረት ተረት ማውራት ጀመረ ብለው በእሱ ላይ ማስወራትና ማነወርን ያዙ። በዚህ ጊዜ ይህን ክስተት አቡበክር አልሰሙትም ነበር እና አዚዝ ልአሰል አቡጃህል የዚህ ኡመት ፊርዓውን ብለው ነቢዩ የመሰከሩለት ይህን አጋጣሚ በመጠቀም የአቡበክርን እምነት ተፈታትኖ ከእምነቱ ሊያስመልሰው ወደሱ በማምራት በፌዝና ንቀት በተሞላበት መልክተኛ የሚለውን ሰማህ በአንድ ሌሊት አቅሳ ሄጄ ሰማይ ደርሼ የተመለስኩ እያለ ነው ብሎ ከነቢዩ የሰሙትን አጫወታቸው። አቡበክርን በፍጹም መተማመንና እርጋታ በተሞላበት ቅላጼ ይህን አስገራ ቀዳሚ ንግግር መለሱላቸው። ከዚህ ይበልጥ እንግዳ የሆነ ነገር ተናግሮ አምኘዋለሁ። ጠዋትና ማታ ከሰማይ መልእክት እንደሚወርድለት ነግሮኝ ተቀብየዋለሁ። ወደ ነቢዩም በመሄድ የእስራእን ታሪክ ሰሙ። አንተ የአላህ መልእክተኛ መሆንህን አምኛለሁ። የሰሙትን ሳያመነቱ መቀበላቸውን አረጋገጡ። ሉክ አዚዝ ልሐሰን የመጨረሻ የምጥቀት ጫፍ የደረሰ ኢማን፣ የዚህ እምነት ባለቤት የእስላም ታላላቅ ሰዎች ፈርጥ ቢሆኑ ምን ያስገርማል? አዚዝ ትንሽ ስለ መስዋዕትነታቸው ደግሞ ልንገርህ። አቡበክር ረዲ አላሁ አንህ ለነቢዩ ሰለላሁ ዐለይሂ ወሰለም ሰውነታቸው በሙሉ ለመሰዋት ዝግጁ ነበሩ። ሰውተው በተግባር አረጋግጠዋል። ከመልክተኛው ጋር ወደ መዲና በተሰደዱም ጊዜ ተመሳሳይ መስዋዕትነትን ከፍለዋል። ቁረይሾች አግኝተው ሊገሏቸው ብርቱ ጥረት አድርጓል። በዚህ ጊዜ የአቡበክር አቋም እጅግ አስገራሚ ነበር። ቁረይሾች ከዋሻው በር ላይ ቆመው በነበሩበት ጊዜ የተናገሩትን ድንቅ ቃል ልንገር። የአላህ መልክተኛ ሆይ፣ አንደኛቸው ወደ እግሩ ስር ቢመለከት ያየናል። መልክተኛውም ባልደረባውን እንዴት እንደሚያጽናና ያውቅ ነበር። አቡበክር ሆይ፣ አላህ አብሯቸው ባለ ሁለት ሰዎች ስጋት አይግባ። ይሄኔ አቡበክር ቀልባቸው ተረጋ

የመሪነት መገለጫ አዚዝ ልቃሊ፣ ከዚህ ትልቅ ስብዕና የምንወስዱ ትምህርቶች አንደኛ እውነት የህይወት ፕሮጀክት መሆኑን፣ ሁለተኛ መልካም ጓደኝነት የአንድን ኡማ ዕጣ ፋንታ መለወጥ እንደሚችል የተከታተልከኝ ነው። አዚዚ በችግር ጊዜ መጽናት ከመነሳሳት ይበልጥ አስፈላጊ መሆኑን፣ አራተኛ ትሕትና ድክመት ሳይሆን ጥንካሬ መሆኑን አስበው። የሙዕሚኖች መሪ ሆኖ ሳለ የጎረቤቶቻቸውን ፍየል ያልቡ ነበር። መሪነት ከመተናነስ ጋር እዚህ ጋር ወደ እኛ እንምጣ። አዚዚ እዚህ ላይ ነው አሳዛኙ ጥያቄ የሚመጣው። እኛስ ዛሬ እንዴት ነን? የማያባራ ግጭት፣ ሚዲያ ጫጫታ፣ ትልቅ መፈክር፣ ግን እውነቱ የት አለ? የአቡበክርን መንፈስ እንፈልጋለን፣ የመጽናትን፣ የታማኝነትን፣ የእውነትን መንፈስ። አንድ ሼክ እንዲህ ይላሉ፣ እምነት የሚነገር ቃል ሳይሆን የሚኖር እውነት ነው። መሐመድ ራዛሊም እንዲህ ይላሉ፣ እውነት ከጠፋ ሁሉም ነገር ይጠፋል። እዚህ ጋር እናጠቃላለሁ። አዚዝ አልጋሊ፣ አቡበክር ረዲላሁ አንሁ የመጀመሪያው ኸሊፋ ብቻ አልነበሩም፣ የመጀመሪያው የእውነት ትምህርት ቤትና የታማኝነት አርአያ ነበሩ። እሳቸው የነቢዩ ሰለላሁ ዐለይሂ ወሰለም ጓደኛና የመላው ኡማ ጓደኛ ነበሩ። ታሪክም እንዲህ የሚለን ይመስላል አዲስ መላቃት ከፈለጋችሁ አቡበክር በጀመሩበት ጀምሩ። አላህ አቡበክርን ይማራቸው፣ ስራዎቻቸውንም ይውደድላቸው፣ እኛንም ፈለጋቸውን ከሚከተሉት ያድርገን። አዚዝ ለአሰል፣ የዛሬው ፕሮግራማችን ይህን ይመስላል። ቪዲዮውን ለጓደኛ ሼር ማድረግ እንዳረሳ። በቀጣይ ሳምንት እስክንገናኝ ስተወዘም ፊ አማኒላህ